እኔ ጦርነትን ሰፖርት አላረግም፣ ጦርነትን አልደግፍም። ግን አሁን ባለው ነገር የትግራይ ልጆች ይሄ ነገር እንዲቆም ቶሎ ብላችሁ ስሩ። እኔ ለትግራይ ልጆች ነው መስጄ ይሄ ለታሪክ ይቀመጥ፣ የዮኒ ማኛ ብሎ ነበር ብላችሁ ታስቀምጣላችሁ። ለትግራይ ልጆች ዳግመኛ ጦርነት አስፈላጊ አይደለም። ዳግመኛ ጦርነት በጣም የትግራይ ሕዝብን ዳግመኛ የሚያደቅ ነው ዳግመኛ ሚያደቅ ነው። ለትግራይ ልጆች በጭራሽ ጦርነት አልመኝም። አልመኝም አሁንም እናገራለሁ፣ ስሙ። በኋላ ይሆን ዮኒ ማኛ አልተናገረም ከጎን አልቆመም፣ እንዳት ለሁለተኛ ጊዜ የትግራይ ሕዝብ እንዳይሸወድ ፈልጋለሁ። የትግራይ ሕዝብ ህወሓትን ተማምኖ ደብረጽዮንን ተማምኖ ጦርነት አረጋለሁ ሀገር አረጋችኋለሁ ምናምን ለሚል ለትግራይ ሕዝብ አልጠቀመም ህወሓት፣ ደጋግሜ ተናግሬያለሁ አልጠቀማችሁም ይኸው ድፍን የትግራይ ልጅ ችግር ላይ ነው። አልጠቀማችሁም። የህወሓት የዘር ፖለቲካ ማንንም አይጠቅምም። ማንንም ማንንም አይጠቅምም። ስለዚህ አሁንም ላለው አሁን የተጀመረው በአፋር አሪፍ አይቸኩልም ነው። ሆን ብሎ ነው የተለቀቀላቸው ያቺ ስድስት ቀበሌ የያዝን ምናምን ያላችሁት አለም እንዲያይ ነው። አለም እንዲያይ ነው። አለም ካየ በኋላ ባለፈው የተደረገውን አይታችኋል። ባለፈው ያመጣው ጦርነት ኪሳራ አይታቸዋል። ደግማችሁ ወደ ጦርነት ከገባችሁ የትግራይ ህዝብ ለዘር እንኳን አተርፉ። ለዘር እውነቴን ነው የምናገረው፣ ለዘር አተርፉ። ስለዚህ ተው፣ ከውጭ የሆነው በሉ ሂዱ ያስፈልጓቸዋል ለሚሏችሁ አትስሙ። ትላንት ሻቢያ ህግደፍ እናንተን ምን እንዳደረገ አይታችኋል። አጥፍቷቸዋል። የእናንተን ሴቶች ደፍሯል። ደብሯል ማንኪያ ጭልፋ ሳይቀር ዘርፏቸዋል። እንደ ጉድ ተጫውቶባቸዋል። ስለዚህ ድጋሚ ከነሱ ጋር ገጥማለሁ ማለት ፖለቲካ ፖለቲካ፣ ጥቅሙ ነው የሚያስከብረው አገር ካልጎዳኝ ጋር ነው የሚሆነው። የአራዳ ልጅ ካልጎዳው ጋር ነው የሚሆነው። ከጎዳ ጋር አትሆንም። ትግራይ ከማንም ጋር ቀርባ ብትሰራ አያዋጣትም። ፐርሰናሊ ሁሉም ጎድቷታል። ከማንም ጋር ቀርባ ብትሰራ ለትግራይ ህዝብ ምን የሚጠቅማት ነገር የለም እዚህ ጋ ስትሄድ ያቆሰለ ነው እዛ ጋም ያቆሰለ ነው እዚህ ጋም ያቆሰለ በማ ፖለቲካ በህወሀት ፖለቲካ ሁሉም ያቆሰላት ስለሆነ አብሬ ሰራለው ይሄ ሊጠቅመኝ ይችላል ካላችሁ በትግራይ ህዝብ ላይ እንደመቀለር ስለዚህ ለትግራይ ህዝብ ማስተላልፈው መልእክት ከማንም ጋር ጦርነቱ የተጋሩ ዘፈን ጀግና ጀግና መባባል አይጠቅማቸው አይጠቅማቸው አይጠቅማቸው። የጀግና ጀግና ጨዋ ሰው በጀቱ የሚሄደው ከማን ነው? ማስተዋል እንኳን የሚባል ነገር የለም። በጀቱ ከማን ነው የሚሄደው? በጀት እኮ ጦርነት ስታደርግ በጀት ይቆረጥባል። በጀት ዜሮ ይገባል። ማንም አግዛ ለትግራይ ሕዝብ ጦርነት አልመኝለትም። ሚስቴክ ሰርተናል። በዛ ጉዳይ እኔ ፐርሰናል ይቅርታ ጠይቄያለሁ። ሰዎች ከተደፋሽ ቢረግጡሽ አይግፋሽ። ወደሽ ከተደፋሽ። ለምን ከአገሬ ጋር ነው የምቆመው? ከአገሬ ጋር ማንም ይሁን ከአገሬ ጋር ቆማል ከማንም ከዘር ፖለቲካ ጋር አብሬ አልቆምም፣ በፍጹም ከዘር ፖለቲካ ጋር ያልቆምም። ምክንያቱም ሁሉም ዘር ሆነዋል። ሲደብር ደግሞ የምትሄድባት አለ እንዴ? ለዶክተር አብይ እኮ የዛሬ ሁለት ዓመት ሙሉ የአንተ ጥቅም ስለተነካ ብቻ ያዙ ይልቀቁኝ ማለት እኔ አልሰማሁም የአንተ ጥቅም ሲነካ መጪው አስፈልግ ማን አብረውናል? ማን አንተ ስትጣል አብረን አብረን የመደገፍ ነው። ማንም አያዘኝም። ይጋርበ ሊድ ሁሉም መጥቶ አንተን እንዲሁን እንዲሁን እያለ ለሚያሸነው ነው፣ አንተ ስላልክ አይደለም ነው። ስለዚህ አሁንም በሚያሳዝን ሁኔታ ችግሩ እየከፋ ነው፣ ግን በመሀል የሚጎዳው የትግራይ ሕዝብ ሳስበው ገና ያሳዝነኛል። ፕሪቶሪያ ስምምነትን ፕሪቶሪያ ስምምነትን ነው ማወራ ጥሶ ምሯል። አፋር ክልል ገብተዋል። ፕሪቶሪያ ስምምነት አለ ስምምነት ያልተፈጸመም ብሎ ጦርነት ውስጥ ገብተዋል ገስዋ። በሚያሳዝን ሁኔታ የትግራይ ህዝብ ለሁለተኛ ጊዜ የማይሆን ነገር ይደርስበታል። ስለዚህ አሁንም ባለፈውም ጦርነት ጀምረዋል፣ አሁንም ጦርነት ጀምረዋል። ህወሓትን ያመነ ህወሓትን ያመነ ጉም ዘገነ ነው ጥሩ ነገር ያልሺው፣ ትልቁ ችግር እኮ ሻቢያ ነው ካልሽኝ፣ ከሻቢያ ጋር ታዲያ ደብረ ጽዮን ለምን ይሰራል? እግዚአብሔር ባርክሽ። የትግራይ ልጅ ነሽ። ከሻቢያ ጋር ለምን ይሰራል? ትልቁ ችግር ሻቢያ ከሆነ ከሻቢያ ጋር ለምን ትግራዋይ ይሰራል? ያው ትግራዋይ ለምን ይሰራል? ከሻቢያ ጋር ትልቁ ችግር ሻቢያ ከሆነ፣ በደጅ እዛው ቀርቡ ለምን አላለ? አብሮ ይሰራል። ነገሮች ይበላሻል። ትግራይ ሀገር ትሆናለች በቅርብ ሀገር መሆን ትችላለች። ማንም የሚከለክላት የለም። ትግራይ ሀገር ልሆን ካለች ኖ ፕሮብለም፣ አሁን ያላትን ቦታ ይዛ መሄድ ትችላለች። ስለዚህ ጦርነት ውስጥ መግባት አያስፈልግም። ምን ጦርነት ውስጥ አስገባ? እንዲሁ በጸባይ ዶክተር አብይ ፈርሞ ይሰጥ የለት ዶንት ኬር። ለምን ኬር እንደማናረግ ታውቃለ። ብዙ ህዝብ ትግራይ ላይ አይኖርም። ሚኒንግ የሌላው ብሄር ብሔረሰብ አይኖር ነው የሰጣችሁ፣ ምንም ችግር የለውም። የትግራይ ህዝብ አይለቅ ካለቀ በኋላ ሀገር ብትሆን በሶስት ሰው ሀገር ትመሰርታለን። ምን አስበ፣ በሶስት ሰው ሀገር ትመሰርታለን። በሁለት ሰው ካለቀ በኋላ ሁሉ ነገር ካለቀ በኋላ ለሶስት ሰው ትግራይ ተሰጥቷል ተብሎ ይጻፈ። ኖ ሳታል ከመጠየቅ ትችላለህ። ዴር ኢዝ ኖቦዲ ያስቸገረ። ትግራይ የኤርትራ ፓርት መሆን ከፈለገች መሆን ትችላለች። ኤርትራን አፈር ከድሜ ያብልጧታል። ትግራይም አሁን ካለችበት ቦታ አፈር ከድሜ ይበልጣ። ፌስቡክ እንኳን ማየት ታቆማላችሁ። ትግራይ ላይ ፌስቡክ ቢራ በዓይናችሁ እንቁልልጭ የሆንባል። ቢራ ከኤርትራ ጋር አርቦ ሾንክ ማለት ኢትዮጵያዊ ከኤርትራ ጋር የአማራ ልጅ ኤርትራዊ ጋር አርቦ ሾን ማለት ቢራ ጠጃ ይናፍቃል፣ ቁርጥ ይናፍቃል። የአማራ ልጅ ይናፍቃል፣ ቁርጥ ወደ ኦሪዘ ፍጥረት ነው የሚወስድ ይሄ ሽማግሌ ማለት ነው። ወደ ኦሪት ዘፍጥረት ዘመና ዘመን ይወስዳል። ኢሳያስ እንዳለ የምታየው የኤርትራ ቲቪ ነው። ከዛ በኋላ በቴሌቪዥን ላይ የሆኑ ጅቦች ምናምን ታያለህ። ባስ ስትፈልግ አህያ ምናምን ይመጣልሃል። አለቀ። አማራ ክልል አህያ ባህያ። ስለዚህ ማስተዋል ያስፈልጋል። ማለት ማስተዋል ያስፈልጋል። እና ታፕታፕ ኮፒሊንክ የሚሉ የአማራ ጎንደር ላይ ጎጃም ላይ ያሉ የአማራ ልጆች ታፕታፕ ኮፒ ሊንክ ጭልም ይልባቸዋል። ዓይናቸው እያየ ባን ይደረጋል ዩቲዩብ ባን ይደረጋል። ይህ የምታየው ኔትፍሊክስ ቲቪ ምናምን ዩቲዩብ ምናምን ይናፍቃል። ባዶ ትገባለህ ከማጋ ኮን ከኢሳያስ አፈወርቂ ጋር ቆንክ ሲኦል ነው የምትገባው። ዋሺ ዮኒ ማኛ ታፕታፕ ኮፒ ሊንክ እያለናቸው ሲኦል ሲኦል ነው የምትገባው። ስለዛ ዱቄት አይመቸኝ አይመቸኝ ጥሎ ዱቄት ማለት ወደዛ ውሰድ መዋል ያለበት ከአንተ ከተሻሉ ሰዎች ጋር ከተሻሉ ሰዎች ጋር ትውላለህ፣ የተሻለ ቦታ ትደርሳለህ። አሁን ኤርትራዊ ለመሆን የሚናፍቃለህ እየወዳጉቶ ኢትዮጵያውያን ስለጠሉት ነው። አንድስታን ጉትዬ ከወዱ ብቻ ነው ያለው። እምብርት የለው፣ እምብርት የለው። ስለዚህ ኤርትራዊ አርጉኝ ምናምን ቢል አንድስታ ግን ኢትዮጵያዊ ኤርትራውያን ሶስት ወደብ ኖሮት ሶስት ወደብ ነው ማወራ በሚያሳዝን ሁኔታ የሚኖር ህዝብ ነው ሶስት ወደብ አንድ አይደለም ሶስት ህይወት ትጠላለህ ኤርትራ ላይ ይሄ ነው ህይወት ትጠላለህ ባዶ ፉከራ ከራርቶ አለ ግን ህይወት ኤርትራ ላይ የሚያስጠላ የሚዘገንን ህይወት ነው ያለ የሚዘገንን ኤፍ ባህሪ ነው ባንዲራውን ሺህ ጊዜ በደረድረው ዜጋ ኤርትራ ላይ መኖር ማለት ሲኦል ኖርክ ማለት ምንም አይነት ላይፍ የለም ሴልፎን የማይታዘቡበት ሀገር ነው ሴልፎን። ስለዚህ ሲኦን ላይ መኖር የሚፈልጋለሁ ብዬ አላስብም። ስለዚህ አሁን የአማራ ልጆች ከኤርትራውያን ጋር እንሆናለን ምናምን ምናምን፣ ምን ለማግኘት ማንኪያ ጭልፋን ይሰርቋል? ገና ትቀልዳለ እንዴ ከሻቢያ ጋውን ክባ ጭልፋ ማንኪያ ፍለጋ ነው የሚመጣው፣ የሚበላ ፍለጋ ነው የሚመጣው። ምንም ነገር የለም። ቢኖር ደስ ይለኛል። አሁልድ ሁለት ምንም ነገር በሌለበት አብረ ኮኦፕሬት የምታደርገው ነገር ይጎዳል። አሁን ለምሳሌ ኢትዮጵያን ሊጎዳ ዶክተር አብይ ከኤርትራ ጋር ሆኖ ቢሆን ያ ኢትዮጵያን ጎድቷል ብዬ አስባለሁ። ኢትዮጵያን ጎድቷል ብዬ ዶክተር አብይን ወቅተዋል ወቅተዋል። ዶክተር አብይ ሀገራዊ ጥቅምን አሳልፎ ሰጥቷል ብዬ ወቅጣል። ሀገራዊ ጥቅምን አሳልፎ ባልሰጠ ነገር ላይ ወዳጅነት መሆን ኖ ፕሮብለም ምንም አይነት ችግር ሀገራዊ ጥቅምን አሳልፎ ያልሰጠን ሰው ል ሀገራዊ ጥቅም እንደተሰጠ እንደ ቀለበት አርጎ የለን ምን አርጎ የለን፣ ዶክተር አቢይ ፈልጉት የለን ከሱ ጋር ሰርቶ የለን። ሀገራዊ ጥቅም ተጎድተዋል ወይ? ሀገራዊ ጥቅምን አሳልፎ ሰጥተዋል ወይ? ከኢሳያስ አፈወርቂ ጋር ዶክተር አቢይ በሆነ ጊዜ የኢትዮጵያን ሀገራዊ ጥቅም አሳልፎ ሰጥተዋል፣ እና እናንተ ግን የኢትዮጵያን ሀገራዊ ጥቅም አሳልፋችሁ ነው የምሰጡት። ምክንያቱም ዝም ብሎ መጥቶ አይታገልልህም። ለምንድነው ምታገልል? ንግባ እኔ ለአንተ ላግዘ ስፈልግ ምንፈልጌ ኢሳያስ ይታከል ኢሳያስ ወደዚህ ሲልክ ወደ ትግራይ ከዋድ ጋር ሳንክሽን ያደረገበት የራሱ፣ ምን ዓለም ላይ ምንም አይነት ጥቅም እንዳያገኝ በዓለም ላይ እዳ የተጻለበት ምንም ነገር እንዳይጠቅም ከዓለም ላይ ተደርጎ ባዶ የተደረገ ሀገር። ስለዚህ ቂም አለው፣ በነፊት አለው ማለት ነው። ቂሙን ይወጣል የትግራይ ሕዝብ ላይ ላይ ሀይሉን ወስዶ የራሱ አልቆታል። ይሄ ብቃት ስለዚህ ሁለቱም ተጠቃቀሙ። ኒያው ከአቢ ጋር ኢሳያስ ቢጣላ ምንድን ነው የሚጠቅመው? ለአማራ ልጆች የሚነግራቸው ምንድን ነው? የአሰብ ወደብን አታወሩትም። ፈርም፣ እዚህ ጋር ፈርም። ሁሉ ከዛ እኔድ አቢ ጋር ነው የሚለው። ስለዚህ የወደብ ጥያቄ ዘላለማዊ ልጠይቃችል። ይህን እንኳን አያቸው ሀገራዊ ጥቅምን አሳልፈ ካልሰጠ በዚህ ሰዓት ሻቢያ አብሮ አይሆንም። ሀገራዊ ጥቅምን የሀገራዊ ጥቅም ደግሞ የአሰብ ወደብ ጥቅም። እዚህ ጋ ኮምፕሌን ያደርገ የደቡብ ልጅ የለም። እዚህ ጋ ታዘው። ኢቨን የትግራይ ልጅ ኮምፕሌን እያደርገ አለ፣ ወደብ ያስፈልገናል የሚል ነው የትግራይ ልጅ እስከማቀ ስህተቱን ህዋት ብትሰራውም፣ ስህተቱን መለስ ቢሰራውም ይኸው ህዝባችን ወደ 130 ሚሊዮን እያደገ ሲሄድ ወደብ እንደሚያስፈልግ ባለማወቅ በል ተጋብቶ ቢያደርገው ዛሬ ወደ ምድር የሚያስፈልግ ያሳያል። ኢቨን የአማራ ልጆች ወደፊት የምንጠይቀው ጥያቄ ነው እያሉ ፖለቲካ እየሰሩ ነው። ይሄን ባደ ምን የምናደርገው ይሄን ጥያቄ የምንጠይቀው መጠየቅ ካልቀረ ኢሳያስ በሱ ጨብጦ ይጠብቃል፣ አይደለ አብሮ ይታገልልሃል። ከዛ በኋላ ደግሞ ስጠይቅለት እሺ በቃ እንስማማ ይልሃል። ይሄ የጅሎች ፖለቲካ እውቀት አልባ ፖለቲከኞች የሚሰሩት ፖለቲካ ነው። እውቀት አልባ የሆኑ ሰዎች ሁልጊዜ የሚያዩት ዛሬን ነው፣ ነገን ማየት አይችሉም። ነገን አያዩትም እውቀት አልባ የሆኑ ሰዎች። እውቀት ያላቸው ሰዎች ፊክስድ የሆነ መፍትሄ ነው የሚያመጡት። የዕለት የዕለቷን አለ ኖባዲ እኔ ወጥቶ ብርሃኑ ጁላም ማርሻል ብርሃኑ ጁላም ሆነ ጀነራል ባጫ ደበለ ሆነ ዶክተር አብይ ሆነ አማራ ታገልልኝ አላለ። ነዴ ነዴ ቢል ኖሮ አሁን ምን አገባኝ ትላለ። ማን ጠየቀ? ዲኔ ባሪ አስክ ጠይቋል፣ ለ ይሄ መንግስት ጠይቋል። አማራ ከኔ ጋር እንዲቆም ፈልጋለሁ ብላ ደቡብ እንዲቆም ማንም አልጠየቀም። ማንም ያልጠየቀውም በግድ ተጠይቀ ያለው እኔ ነው። አልተጠየቀም በአልተጠየቀበት መተዛዘብ የለም። ስትጠየቅ አገባኝ ማለት ትችላል። አየ ያራዳ ልጅ እንደዛ ስትጠየቅ አሁን ለምሳሌ ያማራፋን ነው ለዚህ ጉዳይ ያስፈልጋል ከተባለ ኦ ኖ ማለት ትችላል። ተጠየቅ ወይ ነው ማይ ኮስቲኔት። እኔ የሚያስቀኝ አንዳንድ ሰው ይቀርታ ለቃሉ እግሩን ሲያካው ሲበላው ቂጡን የሚያካው ነገር ነው ግራ የሚገባኝ። አቡት ሰሄድ ይህ እግርን ሲበላ ቂጥን ካከክ ፕሮብለም

ስለዚህ በጣም ችግር ያለው ነገር ይሄ ነው። ያልተጠየቀውን ከቀባጠርቅ ችግሩ ያለው አንተ ጋር ነው። እኔ የማስበው ስለ 86 ብሔር ብሔረሰብ እንጂ ስለ አንድ ብሔረሰብ ብቻ አይደለም። ሁሉም እኩል ሁሉም እኩል ሁሉም እኩል ነው ብዬ የማምን ሰው ነኝ። ሁሉም እኩል ከሆነ ደግሞ አንተ ብቻ ለቅሶ ብቻ አይደለም የምሰማው። የሁሉንም ያካተተ ሲሆን ሁሉንም የያዘ ሲሆን ሁሉንም አብሮ አቀፍ ሲሆን አም የብቻን ለቅሶ ይዘህ የብቻህን እንደዚህ ቃል አርኮ መጠ ማ ገብተህ ቻሌንጅ ማድረግ ትችላለህ። ማ ጠየቀ ቻሌንጅ ማን የጠየቀው? አማራ ሕዝብ ከጎኔ ቁም ብሎ ወይ የደቡብ ሕዝብ ከጎኔ ቁም ብሎ ወይ የኦሮሞ ሕዝብ ከጎኔ ቁም ብሎ የአዲስ አበባ ልጅ ከጎኔ ቁም ብሎ ነው መግለጫ ዶክተር አብይ የሰጠው? ዶክተር አብይ መግለጫ ሰጥቷል። ከጎኔ ቁም የትኛውንም ብሔር ጠርቶ ከጎኔ ቁም ብሏል። እንደ ሀገር ግን ኢትዮጵያ የባህር በር ያስፈልጋታል የሚል ጥሪ ነው ያደረገው። ኢትዮጵያ የሆነ ይሰምጣል ያል ሆነ ደግሞ ከፈለገው ጋር ይሄዳል። የጠየቀው የለም። ስትጠየቅ ግን አዎ፣ አይ እኔ አይመለከተኝም ትላል። እኔ አይመለከተኝም ያልጠየቀን ካወራ ዩር ፕሮም ቶክሲክ ሆን ባንዳ የሚያስገለጠ ነው ሰው የፖለቲካ ይችላል ማን ነው ጭምብላ ነው። የደቡብ ልጅ ወጥቶ በዚህ ጉዳይ አላቆረፈም። ፕሊዝ ነው የደቡብ ልጅ ወጥቶ አያስፈልገንም ወደብ አላለም። ጊዜው አይደለም አላለም። የደቡብ ልጅ ወጥቶ ፕሊዝ ኖ ባሪ አንድ የደቡብ ልጅ ጊዜ አይደለም። ለምን እንዲያደርጋችሁ ለምን እንዲሆን አላለም። የኦሮሞ ልጅ ወጥቶ ለምን እንደዚህ ሆን አላለም። ኖ ሌሎቹም እንደዚህ አላሉ። በራንተ ከቀባት ጠርቅ ጭንብልን ገፉ ቁጭ አርጎላል ማን እንደሆን። ስለዚህ በማስተዋል ፖለቲካ የማይሰራ ሰው ነጥብ ይጥላል ሁልጊዜ ሁል ጊዜ ነጠመጣል ጦርነት እኮ ላይኖር ይችላል። ቶሎ ለማየትም ሊሆን ይችላል። ማን ከእሱ ጋር እንደሆነ እንዳልሆነ፣ በአገር ጉዳይ ማን ይደራደራል ማን አይደራደርም የሚለውን ለማየት እኮ ነው። አሁን አፄ ሚኒልክ አማራ ነው ቃ አሰብ እንደሰጠ በዛ ታውቃለህ፣ ኤርትራን እንደገነጠለ፣ ኤርትራን ለጣሊያን እንደሰጠ በዛ ታውቃለህ ማለት ነው። አፄ ሚኒልክ አማራ ነው ካልክ ኤርትራውያን አፄ ሚኒልክ ገንጥሎናል ከኛ ጋር አልሆነም ለጣሊያን ሰጥቷል ካለ አሁን አንተም እዚህ ጋር አያገባኝም ስለ አሰብ ካልክ በራስ መልሱ፣ መለስከው ሌላ ሰው አስፈልግም። ዩ ጀስት ሳይድ ደግመህ አልክ። ስለዚህ አገር ገንጣይ ማን እንደሆነ ቃል በቃል የሚያሳይ ነገር ተናግራል ማለት ነው። ዝም ብትል ግን የሚነካ የለም ነበር፣ ዝም ብትል ይሄ በብቃት የሚሰራ ፖለቲካ እንጂ በባዶ የሚሰራ ፖለቲካ አይደለም። ሳትጠየቅ እየየ ካልክ ስለ ሀገር ጉዳይ ሲነሳ ከ ባል የለም ያ ዘመንማ ከተበ ያን ዘመንማ ማቀጠመ የሚሆን የአማራ ህዝብ ድንቅ ሆንጫ አይደለም። ኢትዮ ሶስት ስልሳን አታመጣም እንዴ? አታመጣም እንዴ? የአማራው ነገር ገዶታ ስለ አማራ የጮኸ መስሎ ቦጥ ቦጦ አልጨረሰም ስድስት ዓመት ሙሉ ስድስት ዓመት ሙሉ ቦጥቦጦ ከጨረሰ በኋላ አላቅል ማለት ተባለ። ወደ የት ሄዳችሁ? ለምን ያልሆነ ፖለቲካ ቀለቧችሁ? የማይረቡ ሰዎች በአማራ ፖለቲካ ገቡ፣ ገደል ከተቱት፣ ከኢትዮጵያ ሕዝብ ጋር አጣሉት፣ አጣሉት። አሁን በነጋ በጠባ አቆፋል። ኢሬቻ ተከበረ። አይደብርም እንዴ? ጎጃም ላይ ጎንደር ላይ ያከበረ መሰለ እኛም ይደብር

ኢትዮጵያ ውስጥ እየኖር የራስን የባህል ነገር የምታደርጋቸው ነገሮች ይኖራሉ። ኢትዮጵያ ውስጥ ሆነው ግልጽ አድርጉት። ኢትዮጵያ ይሄ የአባገዳ ባንዲራ ነው አለ አርማን፣ የአባ ገዳ እንዴት ይደረጋል? ኢትዮጵያ ውስጥ አስተሳሰብ ዝጓል ማለት ዝጋል። የኢትዮጵያ ይነ ባንዲራ አይወዱም ትለኛል። አዎ ኢትዮጵያ ውስጥ እየኖረ ምልክትና ሀገራዊ ባንዲራን አለማወቅ ራሱ ያሳፋል። ከሃ ነው የሚጀምረው። ስለዚህ ብዙ ጊዜ ችግሩ ያለው ምንድን ነው? ፖለቲካን የሚያውቁ ሰዎች አይደለም የሚገቡበት። ዝም ብሎ ለምቦጩን የሚጥል የሚያኮርፍ ሰው አስገብተዋል ፖለቲካ። ስለዚህ የሆነ ቆሽ እዚህ፣ እሱ እኮ ቆሽ ባለ ቁጥር ይደነብራል። ያ ምስክር የሆነ ቦታ ያለ እንትኑ የገባ ሰው የሆነ ነገር በተንቀሳቀሰ ቁጥር እየተንቀጠቀጠ እያለ ነው ስለምንም አይነት ነገር ሲወራ ይከፋ። ራሱ እኮ ቲክታክ ላይ ያቸው ሲጨፍሩ ነው የሚውሉት፣ ጌታ መሰከረ ሲጨፍሩ። ልክ ስለ ፖለቲካ ሲወራ ላጥ ብሎ መጣ። ጨፈራቸው ያቸው ይጨፍራሉ ምናምን ይላል። አይደለም አትወድም። ውሸታም ጌምስ ብትይ ለመገዳደል ለአገኝ እገዳደልሃለሁ ይልና አብሮ ጌም ቁጭ ብለህ ይጫወታል። ሳገኝ እገልሃለሁ ተባብለው ውሸታም ናቸው። እና የምናየውን ነገር ሰው አይታዘብም? አይ ምንዳት ኢትዮጵያ ላይ ያልተጎዳ ማህበረሰብ የለም። በተለይ አማራው ይሄን እናገራለሁ። በተለይ አማራው ይሄን ደግሞ ከስር መሰልጋል። ማን ነው ለዚህ አጀንዳ ተጠያቂው? የህወሀት ልጆች አወዱትም ይህን ንግግር እደግመዋለሁ። ህወሀትን የቀመረችው ቀመር ነው ማበል ትችላለ፣ መሰቀል ትችላል። ድፍን ህወሀት ላይ አማራ እንዲጠላ ከመጀመሪያው ለማናቸው የአማራን ጥላቻ ያስተማረችው ህወሀት ናት። ለሻቢያ በለው ለኦነግ በለው ሶርሱ ሰው ነው አማራ እንዲጠላ አማራ እና ኦርቶዶክስ ትግራይ ላይ ከኦርቶዶክስ ዘጠና አምስት ፐርሰንቱ ኦርቶዶክስ ነው አማራ ግን ታርጌት ማስደረገ ይደረጋል ለምን ትግራይ ላይ ኦርቶዶክስ ታርጌት አልተደረገም? ይህን አጠይቅም? ለምን ትግራይ ላይ 95 ፐርሰንት ኦርቶዶክስ ነው ታርጌት የተደረገ የለም በኦርቶዶክስነቱ አማራ ክልል ላይ ብትመጣ ግን በኦርቶዶክስነቱ ታርጌት የተደረገ አለ ለምን አማራና ኦርቶዶክስ አንድ ነው ተብሎ አየ በእውቀት ያልተመሰረተ ፖለቲካ ስትሰራ ሶርሱን አታውቀው ሶርሱ አይገባ አይገባ ኦርቶዶክስ ኦሮሞ ጠል ነው ብሎ ይሰብቃል እሱ ቤት እኮ ኦርቶዶክስ አለ። ግን ሲስተማሪካሊ እንዴት አድርገው እንደሚጫወቱት አማራው አልገባው። ማን ነው ሰው እንደው አይፋረድም። እንትና የሚለው ክርስቲያን ታደለ እስር ቤት ያለው እስር ቤት ያለው እንኳን እስር ቤት ሲወጣ ከዋት ጋር አማራ እየሰራ ነው ቢባል ፋኖ እየሰራ ነው ቢባል ክርስቲያን ታደለ እንኳን ያለው አይሰቀጥጣችሁም? ዘላለማዊ የአማራ ጠላት ዋት ነው ብሎ ያስቀመጠው በፓርላማ ላይ ነው የተናገረው። ዘላለማዊ ከእስር ቤት ሲወጣ አንተ ከነሱ ጋር አሸሼ ገዳሜ ዛሬ ነው ቅዳሜ ትላለህ። ስ ይሁ ፖለቲካ አትችሉም ብላችሁ ለንዛ ነው አትችሉም፣ አትችሉም። አሁን ተቀበል ስትችል ታውራል። አትችሉም። ትናንትና ክርስቲያን ታደለ እስር ቤት ገባ። ህወሓትን ዘላለማዊ የአማራ ጠላት ብሎ የተናገረ ሰውዬ ለአንተ ብሎ እስር ቤት ገብቶ አንተ እስር ቤት ጋር ግን ከህወሓት ጋር አብረሆነ ፖለቲካ ሰራለሁ ምን ችግር አለው ትላለህ። ሰው አታውቁም፣ ፖለቲካ አታውቁም። መንግስት ማንንም ሳይጠይቅ በግድ ጠይቆኛል። ማንም ሳይጠይቅ ጠየቀኝ ብለን እንዳታማራ። አልተጠየቅም። የጠየቀ ካለ ማውራት መብት ነው የጠየቀ